ደለፍ አባል በሙሉ አሰልፈው አንድ ነጥብ አምስት ሚሊዮን አባል አላቸው። ተደራደሩ የሚሉ ሰዎች አሉ። ተደራደሩ ሲባል ለመደራደር ቅድመ ሁኔታ አስቀምጣል። በቃ ሱፐር ፓወር መንግስት ይመስላል። ከዋሻ ወጥቶ ከትግራይ ወጣ ነው። ግን ቅድም በገለጽኩ ምን ያለ ወደፊት ሄዳችሁ ወደኋላ መጣችሁ ምናምን የሚለው ተው፣ እሱ የእናንተ ስራ አይደለም ሁሉ ነገር ነው እንደ ተዘርገፍ ግፎ የሚናገረው። አሁን አንድ ሰውዬ ዛሬ ወጥቶ በጣም የገረመኝ የመንግስት ሚዲያ ነው፣ ወጥቶ ሰሞኑን ልናጠቃ ነው ብሎ ተናገረ። የት ነው እሱ የሚያጠቃው? ካድሬ ነው እሱ። ምን ይዘው ነው የሚያጠቃው? ከኛ ጋር ሴኩሪቲ ካውንስል ይመክራል። ይሄ ሰው ማን ነው? ህዝቡ የሚፈልገው ማን ነው? ጥሩ ሀሳብ ያለው ማን ነው? ኢትዮጵያን ወዶ የተናገረ ያለው ማነው? ተገስተው የተናገረ ያለው ማነው? ተልኮ የተናገረ ያለው አናቀው። በከፍተኛ ደረጃ አለምም ዓለምን አሳምነዋል። አትችሏቸውም እኮ ብለዋል ፈረንጆች። የኃይል ሚዛን ለክተው አውቀው፣ ውስጣዊ ፖለቲካ ሁኔታችንን አውቀው፣ የኃይል አሰላለፍ አውቀው፣ ሚዛን አውቀው አትችሏቸውም ብለዋል። ዱቀት የሚለው ውጤትማ ሆኗል። ታስታውስ ከነበረ የሰሜን ሰራዊት ሲወር ጁንታው 25 ሺህ ሰራዊት ነው ያዘጋጀው። በወታደር ቋንቋ መደምሰስ ማለት እንትን አይደለም፣ ድምሲስ አይደለም። ምን ምን ነው? ዜሮ አይደለም። ተበትኗል። ዱቄት ማለት ምን ማለት? ተበትኗል ተተሎ ለአገሪቱ ስጋት ወደማይሆንበት ደረጃ ተሸጋግሮ እንደ ዱቄት ተበትዋል ነው። እንደ ዱቄት የተመተነው ጫካውስጥ ስንፈልገው ነበረ። በአውሮፕላን ገንዘብ ወደ ትግራይ የጫንን የተፈናቀለውን ትግራይ ሰው ለመመለስ ወደየመንደ እየሰራል እያነን የዓለም አቀፉ ማህበረሰብ የኢትዮጵያ ሰራዊት ወንጀለኛ፣ ሲዳሪ ሀ ነፍሰ ገዳይ፣ ጅምላ ጨራሽ፣ ጄኖሳይድ ይላል እንዴ! እኛ ለህዝቡን በተከላከል ነው ምስጋና ሲገባ ባይዘው የጦርነት መልክም እየቀየረብን ነው። ይሄ እንትን የጦርነት ቴክኖሎጂ ጦርነት ይቀይራል። ድል ንገሩን ሲሆን ድል ሲገኝ ይነገራል። ካልተገኘ ደሞ አይነገርም። ደግሞ ሁሉ ድል መንገድም ላያስፈልግ ይችላል፣ ሽንፈትም ላይነገር ይችላል። ተሸንፈናል ብለን እንድናገር ነው የሚፈለገው ወይ? ያኔ እንደዛ አርጎ ያውቃል? ያ ሁሉ ስንቀጠቅጠው ተሸንፈ ያለው በቃ ብሎ ተናግሮ ያውቃል? እንደዛ ይደረጋል። በጦርነት አግባብ አይደረግም። መሬት አፈገፋኩ አትልን። ስታጠቃም ድንገተኝነት ለማግኘት እያጠቃው ነው አትልን። ያጠቃ ነው አትልን አሁን ቲፒኤልኤፍ የትግራይ ያማራ መሬት ይዞ ያፋር መሬት ይዞ እንዲኖር የሚፈልግና የሚወስን መንግስት የለም። መከላከያም እንደዛ አይነት እንትን የለውም። እንትን ነው ሄደው ማለት ከሚገባው በላይ ከሚገባው በላይ ወያኔ ከሚገባው በላይ ነው ያደረገው። ከሚገባው በላይ አድርጓል። ከሚገባው በላይ ዋጋውን ያገኝ ብለን እናስባለን።